አቶ ባህሩ እንኳን ደህና መጡ። እንኳን ደህና ቆየ። ሰላም። አመሰግናለሁ። እስኪ ቀደም ብለን የሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ጨዋታ ኢትዮጵያ እንደምታስተናግድና ውድድሩም የፊታችን ቅዳሜ እንደሚጀመር በተለይ እንግዶችም እንደገቡ ዘርዘር ባለው የዮሴፍ ሹሚየ ዜና ተመለከትን። እስኪ ቀዳሚ ጥያቄ ምን እናድርገው? ይህንን ውድድር እንግዲህ ኢትዮጵያ በሁለት ከተሞች ነው የምታስተናግደውና ውድድሩን የማስተናገድ ድሉን እንዴት አገኘች ከሚለው እንጀምር አመሰግናለሁ እንደሚታወቀው እንግዲህ ኢትዮጵያ የአፍኮን ሀያ ሀያ ዘጠኝን ለማዘጋጀት ይፋዊ ጥያቄ በክቡር ጠቅላይ ሚኒስትር ዶክተር አብይ አማካኝነት ማቅረቧ ይታወቃል ና ይህንንም ተከትሎ ደግሞ አሸናፊ ብሔራዊ ቡድን መስራት እንደ ሀገር እጅግ በጣም አስፈላጊ ነው ያንን ለማድረግ ደግሞ አሸናፊ የሆነ ትውልድን እየፈጠርን በየጊዜው መሄድ መቻል አለብን ለዛም እንዲረዳን ከ አስራ ሰባት አመት በታች ጉዞ ለ2029 የሚል አንድ ፕሮጀክት ነድፍን መንቀሳቀስ ጀመርን ማለት ነው። እንግዲህ የዛ አካል የሆነው ይሄ ብሔራዊ ቡድናችን ደግሞ በፕሮሰስ ነው ወደዚህ የመጣው ያንን ከማድረግ ጋር ተያይዞ ደግሞ ሆስት ብናደርግ በተለይም በየአመቱ ነው ይሄ ውድድር የሚካሄደው፣ የ17 አመት በታች የአፍሪካ ዋንጫ የዓለም ዋንጫ ማጣሪያ ውድድሮች ማለት ነው። እና ፊፋ አዲስ የዘረጋው አሰራር አለ በየአመቱ እንዲሆን ከማድረጉ ጋር ተያይዞ ዋይኖት፣ እኛ ስለምንድን ነው ለአፍሪካ ዋንጫ ማለፍ የማንችለው እንደ ሌሎቹ? በደንብ የምንሰራበትን መንገድ ከቀየስን ና እዛ ሊያደርሰን የሚችል ስትራቴጂ ካስቀመጥን እዛ መድረስ እንችላለን ብለን በማሰብ ወደ ስራው ተገባ። አንደኛው ሆስት የማድረጉን ኃላፊነት ሙሉ በሙሉ መቀበል ነው። በዚህ ሂደት እንግዲህ ለሴካፋ ለአባል ሀገራቱ ጥያቄውን ያቀርባል። በዚህ ሂደት ደግሞ የተለያዩ ሀገራትም ጥያቄ አቅርበው ነበር። ለምሳሌ ሳውዝ ሱዳን ጥያቄ ካቀረቡ አገራት መካከል አንዷ ናት። ሌሎችም እንደዚሁ የጠየቁ አሉ። እንደ ኢትዮጵያ እግር ኳስ ፌዴሬሽን ያቀረብነው ጥያቄ ተቀባይነት አግኝቶ ይህንን ውድድር ሆስት ለማድረግ በቅተናል ማለት ነው። እስኪ ያው ውድድሩ እንግዲህ የፊታችን ቅዳሜ ነው አለ በይፋ የሚጀመረው አስተናጋጅ ሲሆን ያውም በውድድሩም ደግሞ ተሳታፊ የተለየ ፕሮጀክት ይዘን ነው የምንሳተፈው በዚህ ውድድር ላይ ና አጠቃላይ ውድድሩን ለማዘጋጀት እስካሁን ያለውን ዝግጅትና ያለውን እንቅስቃሴ ደግሞ እስኪ ያስቀጥለ እንመልከት። እንግዲህ ይህን ውድድር እንደምናዘጋጅ ካወቅንበት ጊዜ ጀምሮ የተለያዩ ስራዎችን እየሰራ ነው የምንገኙ። ከነዛ መካከል ለዚህ ስራ አስፈላጊ የሆኑ ኮሚቴዎችን በማዋቀር እቅድ በማቀድ ወደ ስራ ገብተናል ማለት ነው። በዚህም ሎካል ኦርጋናይዚንግ ኮሚቴ አለው አዲስ አበባ ላይ ሆኖ ተጠሪነቱ ለክቡር ፕሬዚዳንታችን የሆነ እንደዚሁም ድሬዳዋ ላይ ሆኖ ደግሞ ተጠሪነቱ ለክቡር ፕሬዚዳንት ሆኖ የሚሰራ ሁለት ቲም አለ ማለት ነው። እነዚህን ሁለት ቲሞች ደግሞ የሚመሩት ስራ አስፈጻሚዎች ናቸው። አዲስ አበባ ላይ ያለውን የኢትዮጵያ እግር ኳስ ፌዴሬሽን ቫይስ ፕሬዚዳንት ዶክተር ዳኛቸው ይመሩታል። እንደዚሁም ደግሞ ድሬዳዋ ላይ የሚገኘውን ደግሞ የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባል አቶ ሙራድ የሚመሩት ይሆናል ማለት ነው። ስለዚህ ሁለት ቲም ነው የሚሆነው። እንደሚታወቀው በተለያዩ ከተሞች ውድድሮች ማካሄድ ቀላል አይደለም። ሁሉ ነገር ቀላል የሚሆነው አንድ ቦታ ላይ ውድድር ብታካሄድ ነው። ስለዚህ እዚህ ያለውን ስታንዳርድ ጠብቀ ድሬዳዋ ላይ ማካሄድ መቻል አለብን። ድሬዳዋ ላይ ያለውን ስታንዳርድ ጠብቀ አዲስ አበባ ላይ ማካሄድ ይጠብቃል ና ይህንን በየጊዜው እየገመገምን ስራዎችን እየሰራን እየተጓዘን ነው የምንገኘው። ታዲያ ወደዚህ ስራ ስንገባ ደግሞ ሙሉ በሙሉ ሆስት ስናደርግ የአኮሞዴሽን ውጪ የኢትዮጵያ እግር ኳስ ፌዴሬሽን ነው የሚሸፍነው። ኢንተርናል ትራንስፖርት የኢትዮጵያ እግር ኳስ ፌዴሬሽን ነው የሚሸፍነው። ኢቨን ከአዲስ አበባ ድሬድ እነዚህ ሀገራት የሚሄዱበትን የኢትዮጵያ እግር ኳስ ፌዴሬሽን የአውሮፕላን ትኬት ወጪ የሚሸፍን ይሆናል ማለት ነው። ይሄ በራሱ ትልቅ ኮስት ነው፣ እውነት ለመናገር አሁን ላይ እንደውም ኦልሞስት ከፍተኛ ወጪያችን ይሄ ነው። የትራንስፖርት ወጪ ማውጣት፣ የአካሞዴሽን ወጪ ማውጣት፣ ከዛ በተጨማሪ ደግሞ የሜዳ ፋሲሊቲን ማመቻቸት እጅግ በጣም አስፈላጊ ስለሆነ የሜዳ ፋሲሊቲዎችንም ከአዲስ አበባ ከተማ አስተዳደርና ከድሬዳዋ ከተማ አስተዳደር ጋር በመናበብ የትሬኒንግ ፋሲሊቲዎችን እያመቻቸን ለእያንዳንዱ ብሔራዊ ቡድን ደግሞ ሁለት ሁለት መኪና መመደብ ያስፈልጋል። ለዛም የሚሆኑ መኪኖችን በኪራይ ነው የምታገኘው እንጂ የምታገኝበት ሌላ መንገድ ስለሌለ ተከራይተን መድበን ላቸዋል። ሌላኛው ትንሽ ስራችንን ከባድ የሚያደርገው የኤምአርአይ ቴስት ማድረግ መቻል አለባቸው። የኤምአርአይ ቴስቱ ደግሞ የሚካሄደው አዲስ አበባ ላይ ነው። ስለዚህ አስሩም ሀገራት አዲስ አበባ ላይ መቆየት ግዴታ ይሆንባቸዋል ማለት ነው። በተለይ ድሬዳዋ ላይ ተሳታፊ የሆኑት አምስቱ ሀገራት እዚሁ አዲስ አበባ ላይ ምርመራ አካሂደው ነው ወደዛ የሚጓዙትና ና ያንን ወጪ መሸፈን እጅግ በጣም ከባድ ነው። የራሳቸውን አኮሞዴሽን በተጨማሪም ተጨማሪ መኪና ለነሱ መመደብ ያን ማድረግ ከዛ ወደ ድሬዳዋ እንደሄዱ ነገሮችን ማመቻቸት ማለት ነው። ዛሬ ወደዛ ይሄዳሉ። ከአምስቱ መካከል ሶስቱ ዛሬ ወደ ድሬዳዋ ያቀናሉ። ሱዳን እንደምታውቀው ዘግይተው ስለመጡ ኤምአራያቸውን ዛሬ ነው የሚያካሄዱት። ኤምአራይ ምርመራ ካካሄዱ በኋላ በነጋታው የሚጓዙ ይሆናል። ጅቡቲ አራፊ ቲም ስለሆነ በነገው ዕለት ወደ ስፍራው የሚያቀና ይሆናል ማለት ነው። በተቻለ መጠን እንደ ኢትዮጵያ እግር ኳስ ፌዴሬሽን ማንኛውም ውድድር ምንድን ነው ትልቅ ዝግጅት ይጠይቃል። እውነት ለመናገር ደረጃው ይለያይ እንጂ በተቻለ መጠን ጥንቅቅ ብሎ መዘጋጀትን የሚጠይቅ ነው እና እንደ ኢትዮጵያ እግር ኳስ ፌዴሬሽን ከሞላ ጎደል አስፈላጊ የሆኑ ተቋማት ጋር በመነጋገር ስራዎችን እየሰራን ነው። ከጸጥታ አንጻር ከፌዴራል ፖሊስ ጋር ከአዲስ አበባ ፖሊስ ጋር ስራዎችንም እየሰራን ነው የምንገኘው። ከትራፊክ ጽህፈት ቤትም ጋር ምክንያቱም ኢስኮርት ያስፈልጋቸዋል እያንዳንዱ በሚንቀሳቀሱበት ጊዜ እና ያንን የማመቻቸት ስታንዳርዱን ጠብቆ መገኘት እጅግ በጣም አስፈላጊ ነው። እኛ ሀያ ሀያ ዘጠኝን ታሳቢ አድርገን ስንንቀሳቀስ በትንንሽ የምናገኛቸውን እድሎች በአግባቡ መጠቀም እጅግ በጣም አስፈላጊ ስለሆነ እዛ ላይ እየሰራን ነው የምንገኘው እንግዲህ እያንዳንዱ በዚህ አንድ ሎካል ኦርጋናይዚንግ ኮሚቴ ቢኖረው፣ ሰብ ኮሚቴዎች በስሩ አለ። ለምሳሌ አኮሞዴሽን ብቻ የሚመለከተው አለ። ከትራንስፖርት ኤንድ ሎጂስቲክስ ብቻ የሚመለከተው አለ። ከነሱ መካከል የሜዳ ፋሲሊቲን ብቻ የሚያመቻቻ አለ። ሜዲካልን የሚያመቻቻ አለ። ዳኞችን ብቻ ና ኦፊሻሎችን ደግሞ የሚከታተል ኮሚቴ አለን። ስለዚህ በተቻለ መጠን ስራዎችን ከፋፍለን በመስጠት እየሰራ ነው የምንገኘው። ለእያንዳንዱ ቲም ደግሞ ላይዘን ኦፊሰር መድበን ስራዎች እየተሰሩ ነው የሚገኙ። እስኪ ያው ቀደም ብላ አንስተዋል የ2029 የአፍሪካ ዋንጫ ለማዘጋጀት ፍላጎት እንዳለ ዋጋር እንደዚ አይነት ውድድሮችን ማስተናገድ ትልቅ መስተንግዶንም ማድረግ ትልቅ ኃላፊነት ይመስለኛል ና እንደዚህ አይነት ውድድሮችን ማድረግ ለቀጣይ ለሚመጡ ውድድሮችም አስተናጋጅ ለመሆን ና የሀገር ገጽታን ግንባታንም ለመገንባት ጥሩ አስተዋጽኦ ያለ ይመስለኛል። ና ይህን እስኪ አያይዘ እናንሳ። እውነት ነው እንግዲህ ትልቅ ህልም አለን ሀያ ሀያ ዘጠኝን የማሳካት ና የማዘጋጀት። ስለዚህ ሀያ ሀያ ዘጠኝን ስናስብ ደግሞ በቅርበት የምናገኛቸውን እያንዳንዱን እድሎች ወደ መልካም ነገር መቀየር እጅግ በጣም አስፈላጊ ነው። እንደሚታወቀው አምና ያካሄድ ነው የካፍ ጠቅላላ ጉባኤ አርባ ስድስተኛው ጠቅላላ ጉባኤ በጣም የተደነቀ ና እውነትን ላይ መናገር፣ ሌሎች ሀገራት ላይ በዚህ ደረጃ በዚህ ሌቭል የተሰራበትን እኔ ባለኝ ኤክስፒሪየንስ ማስታውሰው የለም። በጣም ጥንቅቅ ያለ ዝግጅት ስቲል በይርንባቸው ቦታዎች ሁላ እንደ ሀገርም ተከብረን የምንንቀሳቀስበት ያንን ጊዜ በማስታወስ የሚገልጹበት ነው። ስለዚህ በዛ ሌቭል ላይ ማስተናገድ የቻለን ሀገር ትንንሽ ናቸው ብለን የምናልፋቸው ውድድሮች መኖሩ መቻል የለባቸውም ስለዚህ ለ ሀያ ሀያ ዘጠኙ ከወዲሁ ሎብ የማድረጉም ስራ እኮ አንዱ ይሄ ነው ምክንያቱም አባል አገራቱ ናቸው ወደዚህ የሚመጡት አስር የሴካፋ ዞን አባል ሀገራት ናቸው ከኛ ውጭ ዘጠኙ እንግዲህ እንግዶች ናቸው ማለት ነው እነዚህም በአግባቡ ትሪታ አድርጎ ማስተናገድ ያስፈልጋል ከእነሱ ውጭ ደግሞ ከተለያዩ የአፍሪካ ሀገራት የሚመጡ ዳኞች አሉ የጨዋታ ኮሚሽነሮች አሉ የጨዋታ ኮርዲኔተሮች አሉ። ስለዚህ እያንዳንዱ እንቅስቃሴያችን በጥንቃቄ መሆኑ መቻል አለበት። የሀገር ገጽታን በጠበቀ መልኩ ማድረግ ይጠበቃል ና ከዚህ አንጻር በተቻለን መጠን እየሞከርን ነው የምንገኘው እየሰራ ነው። በዛ ደረጃ የምንገኘው ለምሳሌ አሁን ወደ ስፍራው ፕላን አድርገን የነበረው ነገ ቲሞቹ እንዲሄዱ ነው። ግን ሬጉሌሽኑ ላይ የተቀመጡ ነገሮችን ደግሞ በአግባቡ ማሳካት መቻል አለብን። ያንን ለማሳካት ተጨማሪ ወጪ እንኳን የሚያስወጣንም ቢሆን ኮስት ኢፌክቲቭ የሆነ ብቻ ውድድርና አካሄድም ብቻ ሳይሆን ማውጣት ያለብህንም እያወጣህ እንደ ሀገር ገጽታን መጠበቅ ያስፈልጋል። ና ነገ የሚሄዱትን ትታን አሁን ዛሬ ማታ እንዲሄዱ የማድረግ ስራዎችን እየሰራ ነው ንገኘው ። ምክንያቱም እያንዳንዱ ክለብ እያንዳንዱ ብሔራዊ ቡድን ኤምአርአዩን ጨርሶ መሄድ መቻል አለበት። ኤምአርአዩ ያልጨረሱ ብሔራዊ ቡድኖች ይኖራሉና ከዛ ከዛ አንጻር ነገሮችን እያቀናጀን የሴካፋ ይህን ውድድር የሚመራ ደግሞ ኦርጋናይዚንግ ኮሚቴ አለ ከእነሱ ጋር እየተናበበን እየሰራን ነው የምንገኘው። ና የውድድር ትንሽ የሉ እውነት ነው። እስኪ ሜዳዎችን እናንሳ አቶ ባህሩ፣ ሁለት ቦታ ላይ ነው የሚደረገው አዲስ አበባ ና ድሬዳዋ ላይ በተመሳሳይ እንግዲህ ድሬዳዋ ስታዲየም ያው በርካታ ውድዶችን ሲያስተናግድ የነበረ ሜዳ ነው። አዲስ አበባም አሁን የኢትዮጵያ ፕሪሚየር ሊግን ጨምሮ ሌሎች ውድዶችን፣ ኢትዮጵያ ዋንጫ ጨዋታዎችንም ዛሬም በርከት ያሉ ውድዶች እየተደረጉ ነው የሚገኙትና እስኪ የመወዳደሪያ ሜዳዎችንና እና የልምምድ ሜዳዎችን ዝግጅት እንመልከት። መልካም። እንግዲህ ያው እንደሚታወቀው ሁለት ቦታ ነው ውድድሩ የሚካሄደው አዲስ አበባ ላይ ና ድሬዳዋ ላይ። አዲስ አበባ ላይ አበበ ቢቄላ ስታዲየም ነው የሚካሄደው። ድሬዳዋ ላይ ደግሞ የድሬዳዋ ስታዲየም ላይ የሚካሄድ ይሆናል ማለት ነው። እንደሚታወቀው የአበበ ቢቄላ ስቴዲየም ባን ተደርጎ ነበረ። እንደዚሁም ደግሞ የድሬዳዋ ስታዲየም ለአንድ ጨዋታ ብቻ ነበረ ፈቃድ አግኝተን የነበረው እና ይህንንም ደግሞ በክቡር ፕሬዚዳንት አማካኝነት ሎብ የማድረግ ስራዎች ተሰርተው፣ የማሳመን ስራዎች ተሰርተው ነው ሁለቱንም ቦታ ላይ ውድድሩ እንዲካሄድ ፈቃድ ያገኘ ነው እንጂ በጣም አስቸጋሪ ሁኔታ ከኢትዮጵያም ወደ ሌላ ሀገር የሚሄድበት እድል ሰፊ ነበረ። ስለዚህ እንደ ኢትዮጵያ እግር ኳስ ፌዴሬሽን አሁን ያሉት ሜዳዎች ባሉበት ሁኔታ ውስጡ ፋሲሊቲ በተሻለ መልኩ እንዲሆን ለሚመለከታቸው ለሚያስተዳድሩ ስቴዲየሞቹን ለሚያስተዳድሩ አካላቶች የማሳወቅ ስራ ሰርተናል። በድሬዳዋ በኩልም ያለው ዝግጅት እጅግ በጣም በተሻለ መልኩ እየተዘጋጁበት እንደሆነ የእኛ ቲም ሪፖርት አድርጓል። እንደዚሁም ደግሞ አበበ ቢቂላ ላይ ደግሞ የሴቶች ፕሪሚየር ሊግ እየተካሄደበት ነው የሚገኘው እሱንም በተመሳሳይ ያለው ቅድመ ዝግጅት የተሻለ እንደሆነ ነው ማየት የሚቻለው እና ከዚህ አንጻር እንግዲህ ሁለቱ ቬኖች በዚህ ደረጃ ዝግጁ ናቸው። በአንጻሩ የትሬኒንግ ፋሲሊቲ ጋር ደግሞ ተያይዞ ያው አስር ሀገራት ስለመጡ አስሩም ደግሞ ትሬኒንግ መስራት ነበረባቸው እና ከአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ በተለይ ከነ አቶ በላይ ደጀንጋ በመሆን የተለያዩ ስራዎችን ሰርተናል ከነ አቶ ዳዊት ጋር በተጨማሪም ከየክፍለ ከተማ በሚገኙ ሜዳዎች ላይ ልምምድ ማድረግ የሚችሉበት አሁን አዲስ አበባ ተለውጣለች። የሚያምሩ ሜዳዎችን እየተመለከትን ነው የምንገኘውና አንድም የገጽታ ግንባታ ስራው ይሄ ነው። እንደው አንዳንድ ሶሻል ሚዲያዎች ላይ ስትመለከት ከተለያዩ ቦታዎች የመጡ እነዚህ ሀገራት ፎቶ ተነስተው የሚለቋቸው ፎቶች ስትመለከት የት ሀገር ነው ብለን እንድጠይቅ የሚያደርጉ አሉ ማለት የተሻለ ፋሲሊቲዎችን እየተገነቡ ነው ያሉት እና ያንን በአግባቡ መጠቀም እጅግ በጣም አስፈላጊ ስለሆነ ከሚመለከታቸው ጋር ተናበን እየሰራን ነው የምንገኙ። እንደው የሚያጋጥሙ ችግሮች እንኳን ቢኖሩ የኛ ልጆች ኦን ዘ ስፖርት ዛው ቦታ ላይ እየተገኙ መፍትሄ እየሰጡ እየተጓዘን ነው የምንገኙና እንግዲህ የክፍለ ከተማው ሜዳዎች አሁን በቀጣይ የሚደረጉ ውድድሮች ወይም በቀጣይ የውድድር ቀናት ላይ ትልቅ ሚና ይኖራቸዋል ማለት ነው። በተለይም ከዚህ የትሬኒንግ ፒች ሆነው ከማገልግ የኢትዮጵያ ብሔራዊ ቡድን እንግዲህ የውድድሩ ማስተናጋጅ ነን፣ በውድድሩ እንሳተፋለንና ዘንድሮ ልዩ ትኩረት ሰጥቶ ሮድ 229 ወይም ደግሞ ለ229 ጉዞ በሚል የተለየ ፕሮጀክት በርካታ ተጫዋቾችን መልመላቸው የተሻለ ልጆችን ይዞ ነው እንግዲህ አሰልጣኙም አሜሪካዊ ናቸው። የተለየ ዝግጅት ነው ሲደረግ የቆየው። እንዳስተናጋጅም እንደ ተሳታፊም ምንድን ነው የሚመስል የኢትዮጵያ ብሔራዊ ቡድን ዝግጅት? እውነት ለመናገር እንደዚህ አይነት የብሔራዊ ቡድን ዝግጅት አይቼ አላውቅም። በሲኒየር ቲም ብትል በዚህ ደረጃ ፕሮፌሽናል ዋይዝ የተሰሩ ስራዎችን አላስታውሳቸውም። ማለት የተለያዩ ስራዎችን ሰርተናል፣ ረጅም ጊዜ ዝግጅት ጊዜ የሰጠናቸው ብሔራዊ ቡድኖቻችን እንዳሉ ይታወቃል። እያንዳንዱ የዚህ የ17 ዓመት በታች ብሔራዊ ቡድናችን ዝግጅት ስንመለከት ትልቅ የእውቀት ሽግግርም የክህሎት ሽግግርም እያደረግንበት ያለ መልካም አጋጣሚ ነው ለማለት እወዳለሁ። ይህንንም ልል የቻልኩበት እያንዳንዱ ትሬኒንግ ከክላስሩም ነው የሚጀምረው። እንደዚህ አይነት ስልጠናዎችን ምናልባት አንዳንድ አሰልጣኞች ጋር ተመልክተን ሊሆን ይችላል፣ በሀገር ቤቱ ውስጥ እንጂ ብዙ ጊዜ ሜዳ ላይ ነው ስልጠናዎችንም ስንመለከት፣ የሚያደርጉትም ነገር ምን ማድረግ እንዳለባቸው የሚነገራቸው ሜዳ ላይ ነው። ከዛ ቀድሞ ግን ክላስሩም ውስጥ የሚሰጡ አሳይመንቶችና ከክላስሩም የሚጀምሩ ዝግጅቶች ሜዳ ላይ ስትመለከታቸው ምን ነበር ከዚህ ቀደም ታ ጎደልን ብለን እንድታነሳ የሚያደርግ ነው። እና እያንዳንዱ ስራ ደግሞ በቪዲዮ ካሜራ ታጅቦ እያንዳንዱ ተጫዋች ምን ሰራ፣ ምን ሲጠበቅበት፣ ምን አላደረገም የሚለውን በደንብ ዘመኑን በዋጀ የቪዲዮ አናሊሲስ ሶፍትዌር አማካኝነት ባሰልጣኙ ፕሬዘንት ይደረግላቸዋል ዋን ቱ ዋን ሴሽኖች አሉ ከእያንዳንዱ ተጫዋች ጋር ማን ምን ማስተካከል አለበት የሚለው በዚህ ደረጃ ነው በዚህ ሌቭል ነው ዝግጅቱ እየተደረገ ያለው ከዴ ዋን ጀምሮ ዴዋን ዋን ስለ አሁን ለሴካፋ ከተሰባሰቡበት ጊዜ ጀምሮ ሳይሆን እኛ እንደሚታወቀው ከ አስራ ሰባት አመት በታች ፓይለት ፕሮጀክት ብለን እንደዚህ አይነት ውድድሮችን በአዲስ አበባ ና በሲዳማ ስናካሄድ ምክንያት ነበረ ከዚህ ቀደም የኢትዮጵያ ከ17 ዓመት በታች የፕሪሚየር ሊግ ውድድሮች ይካሄዱ ነበረ። ነገር ግን ተማሪዎች ናቸው የትምህርት ጊዜያቸውን እየተሻማ ስለሚገኝና ከፍተኛ ድሮፓውትንም ይዞ ስለሚመጣ እኛ በትምህርቱም በሁለቱም የተሳለ ተጫዋች እንዲኖር ነው የሚያስፈልገው። ስለዚህ ምን አደረግን? ይሄ እንደዚህ አይነት ውድድሮች ወደ የክልል ይውረዱ ተባለ። ክልል ላይ ግን ተግባራዊ የሚያደርጉት በጣም ጥቂት ናቸው። በአመቱ መጨረሻ በምናደርገው ማጠቃለያ ውድድር ላይ የሚመጡት ክለቦች በጣት የሚቆጠሩ አራት አምስት እየሆኑ። ስለዚህ ይህንን በትጋት እየሰሩ ከሚገኙት መካከል አንዱ አዲስ አበባ ነው፣ ሁለተኛው የሲዳማ ክልል ነው። ስለዚህ ሁለቱ ቦታዎች ላይ በፓይለት ደረጃ ጀመር፣ በቀጣይነት የምናሰፋው ሆኖ ማለት ነው። በዛ ደረጃ እንግዲህ ኤምአርአይ ተመርምረው ሙሉ የኤምአርአይ ምርመራ አካሄደው የኢትዮጵያ እግር ኳስ ፌዴሬሽን የውድድር በጀቱን ሸፍኖ የአዲስ አበባንም የሲዳማንም የመወዳደሪያ ኳስ ጭምር ሸፍኖ ውድድሮች ተካሂዱ። በዛ ውድድር ውስጥ ደግሞ ተጫዋቾቹን በቅርበት እንዲከታተሉ የሁሉም ክለብ አሰልጣኞች በምን አይነት ቅኝት ውስጥ ተጫዋቾችን መከታተል መቻል አለባቸው፣ ምን አይነት አሰለጣጠን መከታተል አለባቸው፣ የሚለውን ይህንን የሚከታተል አንድ ባለሙያ ከአሜሪካን ሀገር ትውልድ ኢትዮጵያ የሆነ ኮች አምሳሉን በ በማካተት ወደ ስራ ተገብቶ ነው። እንግዲህ የመጀመሪያው ሪጂናል ካምፒንግ አዲስ አበባ ላይ አርባ ልጆችን ይዘን ሲዳማ ላይ በተመሳሳይ አርባ ልጆችን ይዘን በኋላ ላይ ወደ ናሽናል ካምፒንግ ወደ ቢሾፍቶ አምጥተን ሰማኒያ አድርገን ልጆችን በስፋት ይዘን ሄድን። ከዛ መጨረሻ ላይ ደግሞ ሀዋሳ ላይ የተካሄደ የማጠቃለያ ውድድር ነበር። ከዛም ተጫዋቾች እንዲመረጡ አድርገን ፋይናሌ ለሴካፋ ውድድር ሰማኒያ አምስት ልጆችን ይዘን ወደ ዝግጅት የገባ ነው እና ኢቨን ተደራሽ ለማድረግም በአምቦጎል ፕሮጀክት የኢትዮጵያ ስፖርት አካዳሚ በአንዳንድ ፖቴንሻል ኤሪያ ብለን ባሰብናቸውም ተጫዋቾች እንዲካተቱና ትሪያውት እድል በመስጠት የተሰባሰቡ ልጆች ናቸውና፣ ቱቢ ፍራንክ በተቻለ መጠን ከየትኛውም ጊዜ በተለየ መልኩ ዝግጅት አድርገናል። የተሻለ ነገር እንጠብቃለን። በጣም አመሰግናለሁ አቶ ባህሩ ጥላሁን፣ የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ፣ የሴካፋን ዝግጅት በተመለከተ፣ የአፍሪካ ዋንጫ ማጣሪያ ጨዋታን በተመለከተ እዚህ ስቱዲዮ ድረስ መጣው ለሰጡ ማብራሪያ ከልብ አመሰግናለሁ። መልካም ጊዜ።